በዱርኝኛቸው እንፈልጋለን። ከሃይማኖት ጋር የተገናኘ ምንም ግንኙነት የለኝም። እኔ ግን አንተን አልለቅም። እንድታውቅ ነው የምነግርህ። እኔ አግኝቼሃለሁ። ረጋጋ። እስኪ መጀመሪያ ለመረጋጋት ሞክር። ምንም ሰው አይረጋጋል። አንገትህን እልሃለሁ። ነው ይህ አስተምሮቴ አይደለም፣ የዱርዬ ነኝ እናትህ ስንቴ ሞተች? አንድ ጊዜ ፓፓ፣ ተረጋጋና። አንድ ጊዜ ጊዜ ጊዜ ተረጋጋና። አውራኝ ተረጋጋና። አዳምጠ አርሽን ቂጥሽ ላይ ተሸክመሽ

ነግሬሽ አለው ኢትዮጵያ ውስጥ እኮ ሲጨርስ ይጨርስ ን ይጨርስሃይማኖተኛ አለ አገኛችሁ አለ። እናንተ የምንፈልጋችሁ ከሃይማኖት ጋር የተገናኘ አይደለም እናንተ ውሻ የሸሌ ልጆች። ሰባተኛ ላይ እናቶቻችሁ በአስር ብቂጣቸውን ሲቸረችሮ ያደጋችሁ ናችሁ። እናንተ ሃይማኖት አታቁም። ምንም አይነት ሃይማኖት ውስጥ የለሽም አለቅሽም ነግርሽም እስላምና ክርስቲያንን ለማባላት በሃይማኖት ስም ነው የመጣሽው። እንዳንቺ አይነት ውሻ ሃይማኖት አንቺ ነጠላ ተከባለሽ ወተሽ በየጫካ ስር የምትሸጎር ይሻለ እነግርሻለሁ። አለቃችሁም፣ እናንተ ሃይማኖት ጋር ምንም የተገናኘ ነገር የለውም እናንተና እኛ በዱርዬነት ነው እኛ ዱርዮች ነው። እንዳትዋሺ፣ መጽሐፍ ቅዱስ ምናምን ይዘሽ በተሽ፣ እዚህ ሌባ እናገኝሻለን። ሪከርድ አርጊ፣ በለባ አርገሽ ሪከርድ አርጊ፣ እየነገርኩሽ ነው። ቃል የምትባል ምናምን ይ መለቀ እንዳይመስልህ እኔ እነግርሃለሁ። ከሃይማኖት ውጭ ነው። ሃይማኖት ቄ ግደልም በጣም ጠብጥፍም አይልም፣ በክርስቲያንም በእስላም። እኔ ግን ዱርዬ ነኝ። ያገኛለሁ እያልኩ እና ትወድ ውስጥ ገባል። ተሳደብ ተሳደብ ተሳደብ፣ ጻድቃንን ተሳደብ፣ ነብያትን ተሳደብ፣ አምላክን ተሳደብ። ወንድና አንተ ወንድ ወንድን እናገኛችኋለሁ። ውሾች፣ የውሾች ልጆች በየቤት ውስጥ እሳት እያነሳችሁ ሀገር ላይ እናንተ ተደብቃችሁ ቆይ ትገኛለሽ። እኔ ከፍላችኋለሁ ይውላችሁ እኔ ገንዘብ አለኝ እሰጣችኋለሁ። ማንም ሰው እነዚህ ለሚሰጠን ሰው መቶ መቶ ሺህ ብር እሰጣችኋለሁ። አገር እየረበሹ ነው፣ ጸጥ እናደርጋችኋለሁ። የምታውቋቸው ልጆች ይህ ከሃይማኖት ጋር የሚያዝ አይደለም። እኔ ቤተክርስቲያንም ሰው ከሆንሽ፣ እነዚህ ቆሻሾች እናንተን አይወኩሉም። ስጡን እነዚህን ልጆች አፍንጫቸውን ድመጥማጣቸውን እናጥፋቸው። እነዚህን ማጥፋት ስለሚያስፈልግ ነው፣ በሀገራችን ውስጥ እሳት እየለቀቁ ስለሆነ እነዚህ ቆሻሾች። ምን አባቷ ታውቃለች? አሁን ቂጧን ማጠብ የማትችል ሴት መታ መጽሐፍ ቅዱስና ቁርአን ተሸክማ ትመጣለች። እቺ ማህይብ ልትሳደብ ልትሳደብ ነብያቶችን፣ ጻድቃኖችን ልትሰድብ፣ እቺ አምላክን ልትሰድብ ትመጣለች። እቺ ማህይብ ከአምናት ጋር ምን አገናኝ? እንደኔ አይነቷን ዱርያ ታናግሩ ልብ ካላችሁ ተደብቀ እንዲህ አርን ከምትቀዝ ባለጌ ይስድል እቺ አገኝሻለሁ። እናትሽ ሆድ ውስጥ አትገቢልም። እነግርሻለሁ። እየነገርኩ ነው። እየነገርኩ ነው ቃል እፎይ ምናምን አለ፣ ምናምን። ማንም ሰው እዛ መሄድልህ የለም። እኛ ምንም ማያገባንም። የሃይማኖት ሰዎች መጋደል ይችላሉ፣ የፈለጉትን መባባል ይችላሉ። አንድ ጊዜ አንተ ጉሽቲ እየነገርኩህ አንዴ ምን አጥር ጥግ ላይ የምትጨፈጨፉ፣ እኔ ደግሞ ላውላ? እሺ አንተ ኦኬ፣ በቃ ኦኬ። እኔ እኛ ወረድኩ፣ ይቅርታ አድርግልኝ። አይ ይቅርታና ቃል ግን እኔ እኔ እኔ አንዴ አንዴ አንዴ ልጨርስ። አንዴ ምናልከን መሰለህ? እዚሁ ንግግራችን ላይ አይፒ አድሬስን አግኝቻለሁ አልከኝ ቺክ ናት፣ አታገኘውም። አይፒ አድሬስን የማናችንም እዚህ ጋር ያለ ነው። ቢከዝ እናቅበታለን እንዴት መጠቀም እንዳለብን ኢንተርኔቱን። ሲቀጥል ተገለጣ አልክኝ አይፒ አድሬሲ ብታገኝ ተገለጣ አትለኝም ነበር። መፎከር አይደለም። እኔ ወርዳለው ከነዚህ ሴት እህቶቼ ጋር። አንተ የምታሳምናቸው ከሆነ እኔ ልውረድና አውራ አንተ እኔ አንድ ኬፊ ጋር አውራ እኔ ልውረድ። አንተ አሁን እዚህ ከታች ካለ እስቲ ዋንቱዋን አውራ ኬፊ ጋር ተቻልክ። አሁን የሰደብካቸው እኔንም ጭምር ሁላችንንም። መቶ ሺህ ብሩን ደግሞ ላክልኝ። ባንክ አካውንቴን ልክላለው፣ ላክልኝ። አለበት እመጣለው፣ ችግር የለው። ብሩን ያስፈልገኛል፣ ያስፈልገኛል ብሩ ለማንኛው መሳደብ አይደለም፣ በመሳደብ በመግደል አይደለም ሃይማኖት የምታስከብረው። ግባና ገስት ላይ ተወያይ። በማን ዙሪያ? በስብዕና ዙሪያ፣ በመሐመድ ስብዕና ዙሪያ ከሰደብንኛ እንቀጣ፣ እኔ ራሴ እንቀጣለሁ። ቴሌግራሙን ቲክቶኩንም ሁሉንም ማጥፍቼ ከሶሻል ሚዲያ እጠፋለሁ፣ አንተ ካሳመንከኝ። ኦኬ። አንተ አይደለህም፣ ሌሎች ተጠርተው ስምንት ተጠርተው አልመጣም ያሉ ናቸው ስምንት ኡስታዞች ተጠርተው አልመጣም ያሉ ናቸው። ለምንድ ነው ያልመጡት? እነሱ ጋር ሂድና ጠይቅና ጨርሰ ከዛ ና ዚ ያልመጡበትን ምክንያት ይነግሯል ማለት ነው። በመሳደብ በማስፈራራት የምትጸልቅ ከመሰለ ተሳስተሃል ማለት ነው። ማንነትህን በደንብ ተናግራል፣ አሳይተሃል። ለማንኛውም አንድ ነገር ትለኛለች አያቴ ብዙ ጊዜ ምን ትለኛለች መሰለ በጣም ብዙ የሚያወራ ሰው በጣም ብዙ የሚፎክር ሰው ምንም ነገር አያውቅም፣ ምንም ነገር የለውም ትለኛለች አያቴ። በጣም ብዙ የሚያወራ የሚፎክር፣ የሚለፈልፍ ሰው ምንም ነገር አያውቅም ትለኛለች። ስለዚህ አለማወቅህን ደግሞ ሞር አረጋግጫአለው ማለት ነው። በመለፍለፍ አይደለም፣ በማስፈራራት በዛቻ አይደለም። ተረጋጋ፣ ውስጥህን ጠይቀው በመሳደብ የምታስከብረው በገጀራ የምታጸድቀው ሃይማኖት የለም። ከምንም ፖለቲካ እንትን ጋር ዛሬም፣ ነገም፣ ከነገ ወዲያም ደግሜ ይናገራሉ፣ ምንም ግንኙነት የለን። ያለን ጥላቻ ከአንተ ጋር አይደለም ከአስተምሮቱ ጋር ነው። ዛሬም፣ ነገም፣ ከነገ ወዲያም እኔም እንኳን ቢሳካልህና ብትገለኝ አይ ዶንት ኬር ስለ ስጋዬ ነፍስንም ነፍስን ስጋ ለሚያጠፉት አይደለም፣ ጨነቀው ነፍስን የሚያጠፋው አለ የሚሰጠውም አለ። ከሱ የሚበልጥ ምንም ነገር የለም። ስጋ ግን እዚህ ጋር ስጋዬን ልታጠፋው ሊበሰብስ ይችላል። ነፍስን የሚያጠፋው ግን አለ፣ ለዘላለም እስከ መጨረሻው ድረስ ማለት ነው። አለቅ እሱን ነው መፍራት ያለብህ። ኒሃው ዛቻ ሳይሆን ግባና፣ እኔ ልውረድና ስቲካ ፊገ ብቻ አወራ። እኔ ወርዳለሁ ታች ላይ ማንም ሰው ከሷ ጋር ያውራም። ብቻህን ከፈለክ ገዝት ጋር ያሉት ይወርዳሉ። እንወርዳለን አንተ ግባና የማትሳደብ ከሆነ በነብዬ ሃይማኖት፣ በነብዬ ስልእና ዙሪያ ከኢፊ ጋር አውራ። እኔ ልውረድልህ። እኔ እንኳን ካወራው በጣም ልታብድ ትችላለህ። በጣም ታባል። እኔ ከመውረዳችሁ በፊት ፎሎ አድርገኝ። እኔ ብሩን ለእኔ ላክልኝ። ለእያንዳንዳችሁ አሳልፈው ይሰጥሀለሁ። ለምን ትቸግራለህ? ብሩ እፈልገዋለሁ። አሁን ደግሞ ከኔ ጋር ልትጋፊ ነው። ብሩን እፈልገዋለሁ። መቶ ሺህ ብሩን አትጋፊ እንትንሿ፣ ጥሩ አይደለም። እኔም ቸግሮኛል። ሊያጣላ ነው የወጣው። በቃ ፎሎ አድርገኝ ነው ደግሞ እኮ ይላል። ሁሉን የቤተሰቦች አድራሻ አለ። ከዛ ነው በአካል ቢያገኝን ምንድንነ? አሁን ይህን አይታችሁታል። መጽሐፍ ቅዱስ መጽሐፍ ቅዱስ እንዲዘቅዝቆ ነጠለ ጫማ አድርጎ ሽንቱ እየሸናበት ምናምን አቃጥሎት ነው የሚያሳየው ማለት ነው። ተመልከቱ። አሁን እኛ እጃችን ላይ ቁርአን አለ። ዋና ሀሳባችን እኛ ቁራን አለ እጃችን ላይ ልክ እንደዚህ ሰውዬ ብናደርግ መጽሐፍ ቅዱስ እንዳቅ አበሻ ነው። ተመልከቱት። ሙሉ ላሰማችሁ እንደወስለፍ

ንጽህና አለን ይላሉ እንጂ ደግሞ ሽንት ቤቱ ራሱ ጥርኣት እንኳን የለውም። ጌታ እየሰገደ ተመልከቱ ለእንትን ካለ በኋላ ይሰግዳል። እዩት፣ አሁን ይሄ እኛ ብናደርገው እፎይ ስላነበበ ብቻ ይሄ ሁሉ የሚያደርጉት ስላነበበ ብቻ ነው። እንግዲህ እነሱ ግን ተመልከቱ ምን እንደሚያደርጉ ደግሞ የሩቅ አይደለም በዚህ ሰሞን ነው። ሙስሊሞች እነዚህና ይሄን ቪዲዮ ያዩ ሰዎች ሙስሊሞች ሳይቃወሙ እኛ የሆነ ነገር ብናደርግ ግን ለመቃወምና ትያዝ እንዲተበል ሲባል ግን ይመጣሉ። ያ ቀደደው አቃጥለው ተመልከቱ። ይሄ ለምታሽቃብጡ ክርስቲያኖችም ነው መልዕክቱ። ኤፊ ባክሽ በጣም ያማል ቀንድ ማይታ ነው አልታይ በማሪያም የምር ያመማቸውን ቢሆን ክርስቲያኖች ማየት አለባቸው። ምንድን ነው እየገደሉ እኮ ነውታች እኮ አልቀዋል። ክርስቲያኖች እኮ በጣም ጨርሰዋቸዋል እኮ የምር እነዚህ አውሬዎች ከአውሬ እኛ እኮ ኢትዮጵያኖች ናቸው፣ አንድነን ነን። እስላምና ክርስቲያኑ አንድ ላይ እንኑር ብለን በፍቅር እንደ የእውነት ፍቅር ነው። በነገራችን ላይ እነዚህ የእውነት ፍቅር የላቸውም ኬት እንደመጡብን ኬት እንደመጡብን እንግዲህ አንድ አንድ ክርስቲያን እንደዚህ ወጥቶ በአደባባይ ለዛውን በቪዲዮ ወጥቶ ቢያቃጥለው ምን አይነት ስሜት እንደሚሰማቸው ማየት አለባቸው። ምን አይነት ስሜት ይኸው እጃችን ላይ ቁርአን አለ እናቃጥለው ወይ እንደናንተ ሽንትቤት ሂደን እንጠቀምበት። እየቀደድን እኮ መጠቀም እንችላለን። በነገራችን ላይ ግን ለዛ አላማ አይደለም የገዛ ነው ይሄ ለእናንተ እንድታነቡት ነው አይደለም መግዛት እንችላለን እኮ በብራችሁ በነገራችን ላይ የአገር ቁርአን እየገዛን ማለት ነው እያመጣል እያቃጠልን እያመጣል ፊት ቤት እየተጠራረግንበት እዛ ማድረግ እንችላለን በዚህ መንገድ እንሂድ ወይ አረ የአረቦች ቤት ከፈለግን ማቃጠል እንችላለን ግዴታ በዚህ ማምጣት አይጠበቅብን የፈለግነውን ማድረግ እንችላለን እንደ እኛ ክርስቲያኖች ስናጸዳ እንኳ እነሱ ቁርአናቸውን አናቆሸሽም፣ አንነካላቸውም። ራሱ እንኳ ማቃጠል ማለት ነው። ይህን ነገር አሁን ሙስሊሞች አይቃወሙ። የሚቃወሙ ሙስሊሞች በነገራችን ላይ ቢቃወሙ እንኳ የሚቃወሙ ሙስሊሞች ቢታዩ እንኳ ጌታን ከልባቸው አይደለም። እንዳታምኗቸው፣ አውቀው ለማስመሰል ነው። አሁን አሁን አስያ መጥታ ይህን ነገር ለምን አደረጋችሁ ብላ ብትቃወምን ትችላለች። መታመቃወም ግን ይሄን ነገር ከልቡ አይደለም የምታደርገው። ሙስሊሞች ክርስትናን ምን ያህል እንደሚጠሉ፣ እኛን ምን ያህል እንደሚጠሉ እናውቃለን። ማንም ሙስሊም ከልቡ የሚቃወም የለም ይሄን በመደረጉ ምክንያቱም ከልባቸው የሚቃወም ቢሆን ኑሮ በእይትና ነበር። ሰሞኑን ሙስሊሞች አምላካችንን ሲሰድቡ ወደ ሰው ሙስሊሞች ተው እናንተ የሰው ሃይማኖት ስለሰደባችሁ ነው እነሱም የሰደቡባቸው ይሉ ነበር፣ ግን አላሉ። ስለዚህ አንድ ሙስሊም ከልቡ የሚቃወም የለም። ደስ ነው የሚላቸው። ከኡስታዝ እስከ ህፃን እስከ ምናምን እስከ ኮተት ድረስ ደስ ነው የሚላቸው፣ የሚቃወም ሰው የለም። ክርስቲያኖች ግን ማንም ክርስቲያን ቁርአንም፣ እንዳይቀጥል እንዳይቀድ፣ ማንም እንዳያቃጥልም አንዳች ነገር እንዳታደርጉ። ይሄ እያንዳንዳቸው ላደረጉት ነገር እነሱ እግዚአብሔር ዋጋቸውን ይሰጣቸዋል። እናንተ ምንም ነገር እንዳታደርጓቸው ተዋቸው። ነገር ግን ይሄ እንደ መልእክት ግን ይሄ ለአሽቃባጭ ክርስቲያኖች ለመወደድ ብለው ለሙስሊሞች ድምጽ የሚሆኑ ለመወደድ ብለው ስለ ሙስሊሞች የሆነ ነገር ሲባል ቪዲዮ ለሚሰሩ አሽቃባጭ ክርስቲያኖች ለመወደድ ብለው ሙስሊሞች እንዲህ ናቸው፣ እስልምና እንዲህ ነው እያሉ ለሚያወሩ ለክርስቲያኖች ይሄ ግን መልእክት ለነሱ ነው። ሁላችሁም ክርስቲያኖች ይህንን ለሸራር ግልኛ ቤት ቪዲዮ ነው፣ ሸራርጉ በየቤታቸው። እስኪ አሁን ልፖስታው ነው እያዘጋጀው ነው ልፖስታው ነው፣ ገብታችሁ ሪፖስት አድርጉ ሁላችሁም አድርጋችሁ ላኩ። ለሁሉም ይሄ ያው እሺ ሁሉም ዓለም እንዲያይ አሁን ይለቅላችኋለሁ፣ እነግራችኋለሁ ልክ እንደለቀኩና፣ እሺ ቤት ይቅርታ። ይሄ የሚደረገው ግን እናንተ ቁርአን እንድታቃጥሉ እንድትቀዱ ምናምን አይደለም። አንድ ሰው ቁርአን መቅደድ አይደለም በማይሆን ነገር እንዳትነካከው ቁርአንን። አንድ ሰው አንድ ክርስቲያን በቃ ክርስቲያን የሆነ ሰው ቁርአንን ምንም ነገር እንዳያደርግ ከፈለግን እኮ እኛ ቤታችን አለ። ይሄው ቤት እጇ ላይ ያለ አይደለ? መቅደድ ትችላለች። ቤት እኛም ጋር እኔ ጋር የአረቦችን መቅደድ፣ ማቃጠል፣ ሽንት ቤት መጣል፣ ቆሻሻ ቦታ ማድረግ ይችላሉ። ቪዲዮውን ፖስት የምናደርገው እንድታቃጥሉ አይደለም። ነገር ግን ለአሽቃባጭ ክርስቲያኖች እንዲደርስና እንዲሁ ደግሞ ሙስሊሞች ለክርስትና ያላቸውን ጥላቻ እንዴት እነሱ የእኛን ሃይማኖት ምን ያህል እንደሚያንቋሹ ለማያውቁ ሰዎች እንድታስረዱ ብቻ ነው። እውነት እኔ አሁን በጣም ተናድጄ በቃ ለአስፈላጊ

ማንም ለማያየን አምላክ ለማያየን ሰዎች በእነሱ እያሰብን ግን እነሱ ናቸው። ከዛ ትላንትና አንዷ ምንድነው የእፎይ እስከ ረመዳን ድረስ ካልቀረበ እኛ በማግስቱ ሰልፍ እንውጣለን እያያዝልን ብለን ምናምን ብላ ስጠይቅ የእናንተ ስለምንድነው የእኛን ሲሳደቡ ዝም ያለችው ስትል፣ እኛ ምን አገባ እናንተ ሰንፋችሁ ፈርታችሁ ዝም ያለች ስል ማን ይናገርላችሁ እኛ ግን ለራሳችን አልናንስም ያለችው ነገር እውነት ጭንቅላቴን በጣም እየወቀሰ ነበር። እውነትም እኛን ተፋተኛ እስክል ድረስ ማለት ነው። እና በጣም ነው የሚያናድደው። ያ ፕሊስ አታቃጥሉ፣ ክርስቲያኖች፣ እንደዚህ አይነት ስራ አትስሩ። አንብቡት፣ አንብቡት። እነሱ ማንበብ ስለማይችሉ ይሆናል ያቃጠሉት። ቢከዝ ማንበብ የማይችል ሰው ያው፣ መጽሐፍ ምንም፣ የትኛውን መጽሐፍ መጽሐፍ ቅዱስ ምን አይጠቅመውም። ስለዚህ የሚታየው ነገር አቀጣጥሎ እሳቱን መሞቅ ነው። ስለዚህ እናንተ ደግሞ ማንበብ መጽሐፍ የምትችሉ እህት ክርስቲያኖች፣ ወንድሞች ካላችሁ አንብቡት። ገልጣችሁ የተተረጎመውን ትራንስሌት የሆነውን አረብኛ ማትችሉ ካላችሁ የተተረጎመውን አንብቡት። ዴይሊ፣ በየቀኑ ቢያንስ አንድ ነገር ታውቃላችሁ። ከውስጡ ማለት ነው ለእኛ የተዘጋጀልን ነገር ውስጡ ላይ እንዳለ በቀን አምስቴ አላድፋችሁ እያሉ ነው የሚሰግዱት። እና እዛ ውስጥ ያለውን ነገር እንዳለ ታውቁታላችሁ። እንደውም ከማቃጠል ማንበብ። ከዛ ሙስሊሙ ወንድ ጓደኛ ካላችሁ እንደዚህ ይላል ይሄ ነገር ብላችሁ በጥያቄ መልክ ማቅረብ፣ ዴን እነሱ ይነቃሉ ማለት ነው። ነቁ ማለት ደግሞ ሌላ ነገር አያደርጉም፣ ቢከዝ ሄደው እነሱ ይጠይቃሉ። ጥያቄ ካልተመለሰ ጥያቄ ውስጥ ያደርባቸዋል ማለት ነው የዛ እምነት ተከታዮች ሙስሊሞቻቸው፣ ኢማሞቻቸው ካልመለስ ሁላቸው ጥያቄ ምልክት ውስጥ ያደራልም እምነታቸው። ከዛ በኋላ ምን ይሰራል? ከዛ በኋላ እዛ እምነት ውስጥ ያልተመለሰለት ነገር ካለ እዛ እምነት ውስጥ ምን ያደርጋል? ይወጣል ነው ቀጥ ብሎ። ይሄ ነው የተሰራ ያለው ነገር። እኔም በግሌ እየሰራሁ ያለሁት ነገር ይሄ ነው። እግዚአብሔር ይመስገን። እስካሁን የሁላችንም እዚህ ጋር ያለነው ዝም ብለን እየለፋን አይደለም። ልፋታችን ሁሉ ምንድን ነው አግኝተዋል ልፋታችን ሁሉ እግዚአብሔር መልሶታል። በዲሄም ብዙ አለ እኔ ጋር አውጥቼ መናገር አንፈልግም፣ ግን በዲሄም ውስጥ ብዙ ነገር አለ እና በጣም የሚያስደስት የሚያስደስት ነገር አለ። እግዚአብሔር የተመሰገነውን ልፋታችን ከንቱ አልሆነ። ጥያቄዎቻቸው ካልተመለሰላቸው ጥያቄ ምልክት ውስጥ ያደራል ማለት ነው። ጥያቄ ምልክት ውስጥ ከሆነ ካልተመለሰለት አሁንነት አኩር እያደረጉት ያሉት ናቸው ሌሎቹ እንደዚህ እያደረጉ ያሉት ጥያቄ ምልክት ውስጥ ሲሆን ኡስታዙ ካልመለሰው የሃይማኖት መምህራቸው ካልመለሰ የሆነ ነገር ቢሃይንዳት የሆነ ነገር አለ የተደበቀ ማለት ነው። ስለዚህ የተደበቀውን ነገር ደግሞ ማወቅ አለበት፣ የዛ እምነት ተከታይ። የሚያውቀው ደግሞ በእንደዚህ አይነት ፕላትፎርም ነው። እዚህ ጋር ያላችሁ ሁላችሁም ቢያንስ በቀን አንድ ጊዜ ከታች ያላችሁ ገስት ላይ ያሉት እንኳን ኦልሬዲ እነሱ ሃፍዘውታል ቁርአን አይኖ፣ ግን ታች ያላችሁ በየቀኑ አንበቡ እና እግዚአብሔር ደግሞ ለእነሱም ደግሞ ልቦናቸውን ይክፈትላቸው ማስተዋሉን ያድላቸው። መሳደብ ብቻውን ጥቅም እንደሌለው ወይም ደግሞ በማስፈራራት እኔ የምገልለት ገድዬ የማቆሙ አምላክ የለኝም። የሚበቀል በቀልና ፍርድ ደግሞ የእሱ የሆነ አምላክ አለን። እግዚአብሔር የተመሰገነ ይሁን። ግን ገድዬ የምጠብቀው ነቢይ የለኝም። ገድዬ የማቆመው አምላክ የለኝም። እኔ በበኩሌ ክርስቲያን ነኝ። ደስ የሚለው ነገር እኔ አሁንም ነገም ከነጉዳን ክርስቲያን ነኝ፣ እና በጣም የምኮራበት ነው። ምንድን ነው የምገልለት አምላክ የለኝም። ይህ ነገር ለራሴ ሳስበው ሁሌ ያስደስተኛል። ሁሌ ማለት ነው ጠዋት ስነሳ ማታ ስተኛ፣ ሲሄድ ስራመድ፣ በሁሉም ቦታ የምገልለት አምላክ የለኝም። በቃ ደስተኛ ነኝ። የምገልለት ነቢይ የለኝም፣ ደስተኛ ነኝ። ሌሎቹም እንደዚህ ነው የሚሆኑት፣ ማለት ነው የምንገልለት ለምንድን ነው ብሎ ይጠይቃሉ። ራሳቸው መልስ ሲያጡ ያፍሩበታል ማለት ነው፣ በቃ ያፍሩበታል። ግልጽ ነው የምትገልለት ነገር መመለስ የማይችል ከሆነ በቃ አሁን ቅድም መጽሐፍ ቅዱሳችን እናቃጠል ሄደን እንግደለዋል ተባባልንም። እግዚአብሔር ምን ያደርገው ብለናል። ልቦና ይስጠው ብለናል ማለት ነው። ቃሉም ደግሞ ይፈጸም ዘንድ ግድ ስለሆነ በቅርቡ እንጠባበቃለን የሱንም መምጣት ሌላውን እግዚአብሔር ሁሉንም ነገር ያስተካክላል የሚል እምነት አለኝ። ግን በስድብና በዛቻ የሚቆም ሃይማኖት የለም የሚቆም ማንነት የለም ለማለት ፈልጋለሁ። ራሳችሁን በጣም ጠብቁ። እስላሞች ስፔሻሊ ለምትሳደቡት ለእያንዳንዱ ነገር ከሀዲሳቸው አምጥተን እንዘረግፈዋለን። በጣም ተጠንቀቁ። ለሌላ ጊዜም ለማለት ነው።